ያን ሚያክል የዛ ታላቅ ሕዝብ በዓል የኢትዮጵያ በዓል በዩኔስኮ የተመዘገበ በዓል የአንድ ግለሰብ በዓል የአንድ ግለሰብ መታሰቢያ ሆኖ የአንድ ግለሰብ የልደት ፕሮግራም የልደት በዓል ነው ይመስለውና በሱ ልደት ቀን ደስታቸውን ሊገልጹ የወጡ ሰዎች ነው ይመስለው። ራሱ እንቅስቃሴው የሚሞገሰው እሱ ነው። ቲሸርት የተለበሰው የእሱ ነው። በቃ የሱ ለሱ ልደት ደስታ የወጡ ሰዎች ነው ይመስለው። እና በዚህ ደረጃ ቁጥር አንድ የሲዳማ ጠላት የሆነ ሰው እሺ ደና ሰርቶ ነው ቢባል እሺ ደና የሰራ ሰው ይሞገሳል ይባላል። በዚህ በዓል እሱ በቃ ስለ እሱ አስመስክሮ የሱ ልደት አርጎት አለፈ። በዓሉን እና ሲዳማ 2017ን ጨንበላላን አክብሯል ለማለት በጣም ይከብዳል። አላከበርንም። አልተከበረም በዓሉ አንደኛ ትናንሽ ልጆችን ሰብስቦ አጉሮ አስሯል። አርቲስቶችን አስሯል። ተመልከቱ እንግዲህ እዛ በግፍ በራብ እያስጨነቁ ትውልዱን ከጎዳና ላይ ከሚሰራበት ቀን ስራ ጠራርገው አስገብተው የሴሌብሬሽን እንግዲህ በቃ ሴሌብሬት እየተደረገ በዓል እንግዲህ በዓል በእነሱ በአበልተኞች ማለት ነው። እና እንደዚህ ነው የነዚህ ሰዎች ውንብድና። ስለዚህ ነገር ግን አሁን መጨረሻቸው ስለደረሰ መጨረሻቸው ነው። ከዚህ በኋላ ጊዜ የሚላቸው ልቀቁ ነው፣ በቃ እናንተ ሰዎች ውረዱ፣ አትታገሉ እንዴ! ሁሉም ነገር እኮ በቃ አደባባይ ወጣኮ፣ ተሰጣኮ፣ ፀሐይ ላይ ሁሉ ማነታችሁ፣ ገበናችሁ አንድ ሳይቀር ወጣ። ስለዚህ ምንድን ነው የምትጠብቁት? ያው የጨንበላላ በዓል አሁን ተከበረ ለማለት ይከብዳል አሁን በ2017 በዚህ ዓመት የጨንበላላ በዓል ሳይከበር ነው ያለፈው። በቃ ይሄ ነው ሊሆን የሚችለው፣ ቋንቋ ይሄ ነው ሊጠቀስ የሚችለው ቃል። ለምን አሁን እኮ ፈቅዳችሁ ነው መውረድ ያለባችሁ። ከላይ እስክትወርዱ ድረስ አትጠብቁ። ከዛ ያው ትወርዳላችሁ፣ እሱም አይቀርላችሁ ነው። ግን ራሳችሁ እንደው ፈጥናችሁ ወርዳችሁ እጅ ብትሰጡ መልካም ይመስለኛል። ለምን በይሄ ባለቀ እንዴት ነው ባለቀ ነገዚያችሁ አልቆ ተጠናቆ ዝም በግድ በግድ ራሳችሁ ጭማሪ ሰዓት ጨምራችሁ በግድ እየታገላችሁ እንደሆነ ነው የሚያሳየው። የሚያሳብቅባችሁም እየሆናችሁ ያላችሁት ነገር ምትይዙ የምትጨብጡትን አታችኋል። ከእንደገና ነገሩን ደግሞ ከመልጋ ህዝብ ጋር ለማያያዝ የምትሞክሩት ነገር በጣም ከባድና አደገኛ ነገር እንዴ። አንተ ከመልጋ የመጣ ሰው ስለሆንክ የመልጋ ህዝብ በግፍ ምን በግፍ መጠቀስ አለበት እንዴ? ስላንተ እኔ ከመልጋ ስለሆንኩኝ ነው እኔ ከመልጋ ስለሆንኩኝ ለዛ ነው በቃ ጠምዶ ያዙን፣ እነዚህ ሀቤላዎች እነዚህ ነንትና እነሱ ሊያወርዱን ነው። እነሱ ካወረዷችሁ እንግዲህ በቃ ያው መግቢያ የላችሁም፣ ያሰቃዩቸኋል። እንደ አንተ ለመልጋ ህዝብ ምን አደረግ መልጊ ዳጋራ መልጊ ጎሰራ መልጊ ማኔራ ማአሲቶ መልጊ ማን ወሉ ወሉ በጥኖ መልጊ ማንዲ ወሉ ሲዳምገ ቀረማ ሄሬው ቀረማኒ ኒሳይሴው

ለችግሩ ጊዜ መልጋን የምታጋፍጠው ለምንድን ነው? ኢታተያ ነራ ኡሚ ክእቲቶ ሆጂ ክእቲቶ ሀኪ ቀሩ ዳነወቴ ደሞ መልጋ ደጋ ለዶኪ አስቴ ደጋ ግቦቴና ቀሲሳቴ ደጋ ጉጉላ ሲሪቶ ማያትትን ምን ማለት ነው? ስትበላ፣ ቤት ስትገዛ፣ በአሜሪካ በየትኛው ቦታ ስትዝናና ለብቻ ከዛ የችግር ጊዜ ደግሞ መልጋ ወደ መልጋ ትሸሸጋለህ። እንደ የመልጋ ህዝብ ያውቃል ይህን ነገር እኮ በምን አይነት ደረጃ ለመሸወድ ነው? ምን ለማለት ነው? በዚህ ደረጃ እንትን የምትለው ያ ነውና አይሳካላችሁም ነው የምላችሁ? አሁን የምታደርጉት የፖለቲካ ሸፍጥ፣ የምታደርጉት ነገር አሁን የምሰሩት እርስ በርስ ለማጋጨት የምትሄዱበት ሂደት፣ የምትሄዱበት ስፒድ በጠቅላላ አያዋጣችሁም። ቶሎ ፈጥናችሁ ውጡ። አሁን እናንተ ምንም መልጋን እንትናን እየጠራችሁ ሌላ ጸብ ውስጥ ለመክተት ህዝቡን ሌላ ነገር ውስጥ ለመክተት የምትጣጣሩበት ጊዜ አይደለም። በቃ ፈጥናችሁ ነው መውረድ ያለባችሁ። በቃ ከዚህ በኋላ በሽተኛ ነው የምትሆኑት። ከዚህ በኋላ ሌላ ነገር ኔ እንጃ፣ ጤናማ አትሆኑም። ለእናንተም ለምን በግፍ እንዴት ነው ታይቶ ተሰምቶ የማይታወቅ ነገር የምታወሩት መልጋ አቤላ እንትናንትና ይባላል እንደ ሲዳማ ውስጥ ከመቼ ጀምሮን የመጣው እንደዚህ አይነት ቋንቋ? ሲዳማ እኮ እንደ ሲዳማነት አንድ ከመሆን አልፎ እኮ በተደጋጋሚ ተናግሬያለሁ። ከሌላውም ብሔር ጋር አንድ ነን ብለን ምናስብ ሰዎች ነን። እኛ ሲዳማዎች በዘር ክፍፍል ውስጥ የለንበትም። በዘር ልዩነት ውስጥ፣ ጎጠኝነት ውስጥ፣ ጎሰኝነት ውስጥ የለንበትም። ይህንን ደግሞ ሲዳማ ውስጥ ኖሮ ኖሮ የኖረ ህዝብ ይመሰክራል። ኖሮ ያየ ህዝብ ይመሰክራል። ይህንን ሲዳማ ውስጥ የኖረ ህዝብ ሲዳማ ውስጥ ዘረኝነት ይኑር አይኑር እዛ የኖረ ህዝብ ይመሰክራል። ስለዚህ ምንድን ነው የምትደበላለቁት? በግ ለምን ትታገላላችሁ? እመኑ እመኑ፣ አምናችኋል። እስኪ ውሳኔ ወሰኑዋ ወስኗዋ፣ እመኑ እንጂ ምን ማለት ነው እንደዚህ አይነት ድብልቅልቆ የወጣ ነገር መልጋኝ እኛ መልጋ ስለሆንኩኝ እንደዚህ አርገውን ትልሏቸው ነው እነሱ ስልጣን ሊወስዱ ነው እነሱ እኛ መልጋ ስለ ማን ነው ደግሞ እኛ ሲዳማ ሲዳማ መቼ ነው መልጋ አቤላ እንትና እንትና ብሎ የሚያውቀው እንንኬ ሚቶ ማናቴ መሞቴ ትቶጎ ይነግን ነውመሁ ንንክ ሲዳሙ ዳጋ ሲዳሙ ሶ መሞቴ ትቶጎ ይነግን ነውመሁ መልጋ ነው እኮ አቤላ ነው እኮ

በቅ ሙንዴ ዱዕናንታ ግዴ ትኪጥና ስድ ኖኒው ካይተኒ ድኪታ ሲዳሙ ዳጋ ድኪታ ነበላሎ በፍጹም አይሳካላችሁም። ይሄ አይሆንላችሁም። እናንታውን ደም እንድፈስኖ እንድጋጭ ጎሳ ከጎሳ ጋ እንደዚህ አይነት ነገር በእናንተ ዘመን ሰማን። ደስታ ሌዳሞ አቶ ደስታ ሌዳሞ ባንተ ዘመን ሰማን። እንደዚህ አይነት ነገር ባንተ ዘመን ትሰማን። እንደዚያን ነገር እኔ ሰምቼም አላውቅም፣ ትውልዱም አያውቅም እንደዚያን ነገር ጎሰኝነትን ትውልዱ አያውቅም። በአንተ ዘመን ሰማን እንደዚህ ያንን ነገርና ቶሎ በቃ ቶሎ ምንም አትጨቃጨቁ፣ በቃ አትጨቃጨቁ፣ በቃ በእናታችሁ ቶሎ ውረዱ። በቃ ሰላም ይሁን ምድሩ፣ በቃ ምድሪቷን አስረግማችኋል። ከዚህ በኋላ ይበቃናል፣ በቃ ይበቃናል። ህዝቡ በቃኝ ብላል። ለምን ትሟገታላችሁ? እያያችሁ አይደለ እንዴ? ጨንበላላ እንዲህ ነበር እንደሚከበረው። ህዝብ እንደዚህ ነው የሚወጣው በቃ እያጃችሁት እኮ ነው። ህዝብ እንዳልፈለጋችሁ በቂ በቂ ነገር ጠግባችኋል። ከሚገባው በላይ እንዳልፈለጋችሁ አሳይታችኋል። ስለዚህ አትሟገቱ በቃ እርስ በርስ ጎጫ ጎሳ ለማጋጨትም ሌላ ነገር ውስጥ ድካም ውስጥ አትግቡ። ዲስ ኢዝ ኮምፕሊትሊ ሮንግ በቃ ስህተት ነው ይሄ።